ያሉ ሰርቪስ በጥብጥ ስልክ ምኖሮ ሳስገባ ፌል ሳስገባ ፌል ሳስገባ ፌል እያደረገ ብዙ ጊዜ ተቸገርኩ፣ ራ ሰው አስቸገርኩ። ራሱ አራ የአንተ ስልክ ነው የሚያስቸግር። አራ አንተን እንደ እኔ እኮ ገብቼ አንተን እንዳስገባው እኮ ነው ፌል የሚያደርግ ከእነሱ የሚያቋርጠኝ ምን አውቃለው። እንግዲህ እና የራሱ ችግር ነው፣ መስመር ችግር አለበት ኖ ነው ስማ፣ ምና ጨረሱ? እንዲያው ጨርሰዋል። መግለጫውን ሊሰጥ ነው። ለማንኛውም ወሳኝ ቦታ ላይ ነው የወጣ። አዝኛለሁ። ደግሜ ላስገባ ሞክሬ ነበር አልቻልኩም። አዎ፣ በጣም የተናደድኩትን የራሱ ክንዴ የራሱ አዝረጥርጦታል። ግን አሁን ዝም ብሎ አሁን መሰረታዊ ሀሳብ፣ መሰረታዊ ቴክኒክ፣ መሰረታዊ ስልት ያስፈልገናል። እየሰማኝ ነው። ዝም ብሎ በስልክ አይዞህ እንዴት ነው የተገባህ አይነት ሳይሆን እጅግ በጣም መሰረታዊ የሆነ በሀሳብ መደገፍ ያለበት ሰው ነው። ተደራጅተው ነው እያጠቁት ያለ። ተደራጅተው ነው ሀሳብ እየዘመቱበት ያለ። ተደራጅተው ሀሰትን እውነት ለማስመሰል ነው እየሞከሩ ያለ። ይህ ሰውዬ የሚያውቀው ነገር የለም። ሲቀጥል ደግሞ አስቻለ የሚባል ደንቆሮ፣ እሱም ተምሮ ሙቶ፣ ክንዴ እንዳልተማረ ቆጥሮ ሀሳብ እየጠመዘዘ እየሞከረ ነው። ያው እኔ ኢንቫይት ስለተ ስላልተደረግኩ ብደረግ ኑሮ ልክ እንለካካ ነበረ በሀሳብ ግን ክንዴ ላይ ጨፍሯልኝ ክንዴም ልኩን ልኩን ነግሮታል። በለጠ የሚባል ቆሻሻም ጨፍሯል ክንዴ ላይ፣ ያው ጨፍራል። አታለለ የሚባል አታለለ የሚባል አለ፣ አብሮ ደጋፊ ነው ያስቻለው ነው። አታለል፣ በለጠ እና እንትና እሱ ስሩ። አዎ እነዚህ ሰዎች እነዚህ ሰዎች ጋር ኢንዳይሬክት የሚሰራ አፍቴ መሆኑን አረጋግጫ አለሁ። አፍቴ አፍቴን ዳይሬክት ነው የሚሰራ። ለነሱ ፊት እንትን እያለ ጆንም አብሮ አለበት አለበት። በሀሳብ እየተደጋገፉ እውነተኛ መስለው ክንዴ እንደ ሀሰተኛ ይቅርታ ጠይቅ ምናምን ብዙ ነገር ሂደት ሄደዋል አሉት። ዛሬ ወይኔ እ አስግብኝ በና ምን ስልክ አልሰራል ይስራል ነው እና ለየት ከሆነ የፈለግኩት ለየውልህ። በቃ ለየ ነህ በቃ ከዚህ በኋላ ምን እንስራ? መሰረታዊ የሆነ ነገር ይሄ መደዋወል ምናምን እንደዚህ ገባ ምናምን አይሰራም። እዚህ በኋላ በቃ አስቻለው በአቅሙ አስቻለው በአቅሙ ሀሳብ ኖሮት ክንዴ እንዳልተማረ ቆጥሮ ሲሰድበው ኮር ዋለ። ዛሬ ምንድን ነው የሚለው ግን እሱ፣ አሁን መጨረሻ ላይ በምን ተደመደመ? በመግለጫው ጨርሰዋል። ግን ክንዴ ሊያወጡ ምንድን ነው የሚል መግለጫ አሁን እኮ ድርጅቱን ሁሉ እኮ እንትን አሉት እኮ፣ አግለውታል፣ አግለውታል፣ ድርጅቱን አግለውታል፣ ድርጅቱን አግለውታል። ያየኸው አፍቴም በዚህ ልክ ነው እንትን ያለ ድርጅቱን እንትን ብለዋል። እንግዲህ እንዴት መሄድ እንዳለብን አላውቅም መጀመሪያ እኮ ድርጅ እነሱ አሁን የሌሉበት መስለው ዛሬ ውይይት ገቡ እንጂ ማለት ነው። ተነጋግረው ሁሏን ነገር ጨርሰው እኛ የስብሰባውን አንትን ወደ በቃ ድርጅታው እያረግነውን መጣና የዛ የምንወጣበት መንገድ ምናም ብለው እኮ ነው እየሰሩ ያለው፣ እና ሰርተዋል። አብቴ በደንብ መዋቅር እንትን ብሎ እሱ እንዳይመስል እየተናገረ እሱ እንዳይመስል እየተሳደበ እሱ እንዳይመስል ሽፋን አስቀምጦ እየሰራ ነው በጣም በትክክል በትክክል ዛሬ ስገመግም የዋልኩት ነጥብ ሲያዝ አንደኛ ሰው የመለየት ሰው ነው እንትን ሰው የመለየት ስራ ነው የሰራሁኝ። ሁለተኛ ሀሳብ ምን አይነት ሀሳብ ከማን ይመጣል የሚለውን ነገር ነው ቼክስ አድርጌ የዋልኩትና አሁን ደክሞታል ብዬ ነው ነገ ክንዴጋ እንትን ማለት በኋላ ክንዴጋ ቁጭ ብለን ምን አይነት አደጋ እንዳለ፣ እንዴት መቀጠል እንዳለበት፣ ምን ማድረግ እንዳለበት በደንብ ቁጭ ብዬ አሁን አስረዳዋለሁ ብዬ ምዝም ያልኩ አሁን እንጂ አስቻለው ራሱ ነገ አጀንዳ አስዛለሁ ብሏል። አጀንዳ ሲያስዝ ምን አለመሰለ ክንዴ እንትን፣ በነገራችን ላይ ይሄን እዚ እንዲፈርስ ሲያደረገ አስቻለው ሌላ ማንም ሰው የለም ተጠያቂ የለም ብሎ አዝረጥሮጦታል። ክንዴ ማለት ነው። በዚህ ጉዳይ አስቻለውም ዲፌንስ አርጓል። ሲቀጥል በለጠ የሚባል ቆሻሻ እንዲም አንነጋገር ከተባለ አርበኛ ደረጀ ነው እየከፋፈለው ያለ ብሎ አልበቃል ተናግሯል። ስለዚህ ይሄን እንደዚህ አይነት ተሰልፈው እንዳለ መታደል ሆኖ ከእኛ ምድር ላይ የወጣ ለእኔ የሻለቃ ነው ብሎ ሌባ ሲሰርቅ ይውላልኝ። እንደ መታደል ደግሞ ይኸውልህ የነገር እንትን ብለው አጥር ሰርተው ሰውየውን ብቸኛ አድርገውት እያጠቁት ነው። በደንብ ሴታፕ እየሰሩ ነው። አቅም ስለሌላቸው በጣም ስለሚጎለብትባቸው ነው እንጂ ተደራጅተውበታል። ተደራጅተዋል። አንተ ነህም ተናገረ። ግን አቅም የለውም። አድቫንቴጅ አይቶ በጣም እውነቱን ሲናገር አንተ ነህን ራሱ አፋፉን ይሉታል። አይተዋል አይደል አቅም የለውም አይተውታል። ሲቀጥል አድቫንቴጅም ያያል። ምን ያርግ እሱ እውነቱ ነው። በአንድ በኩልም ሌሎችም እነዚህ እናበበም ደካማ ናቸው። ያን ያልቁ መን የላቸውም እንትና አልገባም። እንደ እሱ ማንም ሲሳይም ግራ የገባው ነው። ሲሳይ ተው አያውቀውም እኮ ምን እንደሚያወሩም አያውቀውም። አልገባውም። ግራ የገባው ነው። ስለዚህ በቃ ብቸኛና ብቸኛ ብቻውን እንደሆነ ያረጋገጥኩ እንዴ ነው እና ያ ሸጋ የሚባለው ማነው? ቆሻሻ ነው፣ እሱ ራሱ በጣም ቆሻሻ ነው። አንተ ለምት ከፍ ሸጋ የሚባል የኦሜድ ላክፍለ ጦር ነው። እሱ ራሱ እኮ በጣም ገራሚ ሰው ነው።